ሰው በብዛት በተሰበሰበበት ቦታ በቦክስ ከዛም አልፎ በቀበቶ እንግዲህ ምስሉ ላይ እንደምትመለከቱት የተጋረፈው ኢትዮጵያዊ ተግባር ብዙዎችን አስገርሟል። እንግዲህ ይህ በሶሻል ሚዲያ ሲዘዋወር የነበረ በርካቶችን እንዴት ያስባለ እጅግ አስገራሚና አነጋጋሪ ቪዲዮ በእጃችን ገብቷል። እሱን ወደ እናንተ እናቀርባለን። ከዛ በመቀጠል ደግሞ የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤል የድርጅታቸው ልሳን ከሆነው ከወይን ሚዲያ ጋር ያደረጉትን ቃለ ምልልስ ዘገባውን ወደ እናንተ እናደርሳለን። አድማጮች ይህ እንግዲህ ጫው ሚዲያ ነው። ሰላምታዬ በያላችሁበት ይድረሳችሁ። ክቡራን አድማጮች ትኩስና ወቅታዊ መረጃዎችን ለማግኘት ቻናሉን ሰብስክራይብ አድርጉ፣ ከጎኑ ያለችዋን ደግሞ የኖቲፊኬሽን ወይም ደግሞ የደውል ምልክት ተጭናችሁ መረጃዎችን መከታተል ትችላላችሁ። ወደ መጀመሪያው ዘገባ ስናልፍ እንግዲህ ብዙዎች የተነጋገሩበት እጅግ አስገራሚ ተግባር ተፈጽሟል። ቪዲዮ ላይ ለመመልከት እንደተሞከረው ተግባሩን የፈጸመው ኢትዮጵያዊ ነው። እንግዲህ አሜሪካን አገር የሚኖር ኢትዮጵያዊ እንደሆነ ለማወቅ ችለናል። እንግዲህ ያው ቪዲዮ ላይ ለማየት እንደተሞከረው ግጭት ነው። ግጭቱ የተፈጸመው ደግሞ በደጋፊዎች መካከል ነው። ይህ አሜሪካዊ በስቴዲየም ውስጥ የሚሰራ ሰራተኛ እንደሆነ እና ይህ ሰው ደግሞ ከፒተርስበርግ ፓይሬትስ ከሚባሉ የቤዝቦል ተጫዋች ደጋፊዎች ጋር ነው ግጭቱ የተጀመረው። እንግዲህ ይህንን ግጭት በርካታ የስማርትፎን ተጠቃሚዎች ሲቀባበሉት፣ በሶሻል ሚዲያዎች ላይ ደግሞ ሲያዘዋውሩት ቆይተዋል። ብዙዎችም አስተያየታቸውን ሲያሰፍሩ ነበር። እንግዲህ ሚዲያችን ደግሞ እንዲህ ያለውን ተግባር ተመልክቶ የተያል የተለያዩ አስተያየቶችን ለመሰብሰብ ሞክረን ነበር። በጨዋታው ስፍራ እንዲህ አይነት ግጭቶች የመፈጸማቸው ጉዳይ እውን ነው ነገር ግን ግን ግጭቶች በሚፈጠሩ አለመግባባቶች በሚፈጠሩ ሰዓት ወደ ፊዚካል ቫዮላንስ ወይም ደግሞ ወደ ቦክስ እና ወደ ሌሎች ግጭቶች ከማምራት በፊት ግጭቱን ሰከን ባለ መልኩ ለማርገብ መነጋገር እና መወያየት ያስፈልጋል ያሉ አስተያየት ሰጪዎች አሉ። የተወሰነ ሰከንድ ሳይታገሱ ወደ ፊዚካል ወደሆነ ግጭት የሚያልፉ በጣም በርካታ ሰዎች በመኖራቸው ምክንያት የሰው ሕይወት ይጠፋል፣ የአካል ጉድለት ሊከሰት ይችላል። እንዲህ አይነቱ ደግሞ ወደፊት ሰፋፊ የሆኑ ትላልቅ የሆኑ ጸጸቶችን ሊፈጥር ስለሚችል የዚህ የኢትዮጵያዊ ተግባር እንግዲህ ብዙዎችን ሊያስተምር እንደሚገባ ነው እኛ የምንናገረው። በርካቶች እንግዲህ ተቀባብለውታል። ሀሳባቸውን፣ አስተያየታቸውን ከስር ሲያሰፍሩ ነበር። በቀበቶ ሲጋረፍም ሲመለከቱ ይሄ እንግዲህ ትንሽ ቆየት ብሎ አብሯቸው ቢቆይ በሚጥሚጣ ሊያጥናቸውም እንደሚችል ሀሳባቸውን ለመናገር ሙከር አድርገዋል። እንግዲህ አድማጮች ይህንን ዘገባ እኛ ተመልክተን ካየን በኋላ እናንተም ትማሩበታላችሁ አይታችሁ ትዝናኑበታላችሁ ብለን በማሰብ ወደ እናንተ አቅርበናል። ወደሚቀጥለው ዘገባ ሳልፍ ደግሞ የህወሃት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤል የድርጅታቸው ልሳን ከሆነው ከወይን ሚዲያ ጋር ያደረጉት ቃለ ምልልስ እጃችን ገብቷል። እንግዲህ ዶክተር ደብረጽዮን የሚመሩት የህወሃት ክንፍ 14ኛ ጉባኤውን ካካሄደ በኋላ ባለፉት ስምንት ወራት ሰፋፊ የአመራር የህዝብ ስብሰባዎች ማካሄዱን ገልጸዋል። በስብሰባዎቹ ከድርጅቱ መርህና ውስጠ ደንብ አፈንግጠዋል፣ እንዲሁም የፓርቲው ሸክም ነው የሚሉትን በአቶ ጌታቸው ረዳ የሚመራ በርካታ የማዕከላዊ ኮሚቴ የያዘ ኃይል በፓርቲው አመራርና ከጊዜያዊ አስተዳደሩ የስልጣን እርከን ማባረራቸው እንደ ትልቅ ስኬት ጠቅሰው ሲናገሩ ተደምጠዋል። በአቶ ጌታቸው ረዳ እየተመራ ከህወሃት አፈንግጧል የተባለው ቡድን ከጊዜያዊ አስተዳደሩና የፓርቲ ኃላፊነት ሲነሳም በክልሉ ደቡባዊ ዞን የቀረ ቅሪት አመራር እንዳለና በዞኑ ያለው የአቶ ጌታቸው ቅሪት አመራርን ከቦታው ለማንሳት የእሳቸው ክንፍ የሆነው ህወሃት በቅርቡ ወስኖ ወደ ተግባር እንደሚገባ የተናገሩ ሲሆን አያይዘውም የአቶ ጌታቸው ቅሪት ተብለው የተገለጹት በዚህ ዞን ያሉ አመራሮች የጊዜያዊ አስተዳደሩ ካቢኔ ዶክተር ደብረ ጽዮን ለሚመሩት ህወሃት የሚያደላ ነው፣ አቃፊ አይደለም በማለት ተቃውመውታል። ዞኑም ሙሉ በሙሉ እንደማይቀበለው አሳውቀዋል። የፕሪቶሪያ የሰላም ስምምነትና አተገባበሩን በሚመለከት ደግሞ እንደተናገሩት ዶክተር ደብረጽዮን ጥቅምት 2013 ዓ ም በተቀሰቀሰው ጦርነት ምክንያት የተፈናቀሉ ወገኖች በርካታ በውስጥ የማይናቅ ቁጥር ያላቸው ደግሞ በሱዳን በስደት ይገኛሉ ብለዋል። እነዚህ በውስጥና በውጭ የሚኖሩ ተፈናቃዮች ጥቅምት 2015 ዓ.ም የፕሪቶሪያ ስምምነት ከተፈረመ ወዲህ የፌዴራል መንግስት የገባው ውል ባለመፈጸሙ ምክንያት ወደ ሞቀው ቤታቸው ሳይመለሱ ለአምስተኛ ዓመታቸውን ይዘዋል ሲሉም ወቅሰዋል። በአሁኑ ወቅት እንደ አሜሪካ መንግስት የመሰሉ ባደረጉት የፖሊሲ ለውጥ የእርዳታ አቅርቦት በመሳሳቱ ምክንያት ተፈናቃዮች ካለፉት ዓመታት በባሰ ሁኔታ ህልውናቸው ጥያቄ ውስጥ ገብተዋል ብለው ለአምስተኛ ክረምት ከቤታቸው ውጪ በመጠለያ ጣቢያ ማሳለፍ የለባቸውም ሲሉም ገልጸዋል። ስለሆነም ያሉንን አቅሞች አሟጠን ተጠቅመን ግዛታዊ አንድነታችን እንዲከበር ተፈናቃዮች ወደ ቀያቸው እንዲመለሱ እንሰራለን ብለዋል። የምርጫ ቦርድ ምዝገባና እውቅና መመለስና ያለመመለስ ጉዳይ ላይ ደግሞ እንዳሉት የምርጫ ቦርድ ህጋዊ እውቅና መስጠት መንሳትና የፕሪቶሪያ የሰላም ስምምነት የተለያዩ ናቸው ሲሉ ተደምጠዋል። ምርጫ ቦርድ ህወሃት ጥር 2013 ዓ.ም ነው ከፓርቲዎች ምዝገባ የተሰረዘው። ከዛ ጊዜ ጀምሮ እስከ አሁን የህወሃት ህጋዊነት አልተመለሰም፣ እንደተሰረዘ ነው። የተመለሰ የህጋዊነት የለም። ይባስ ብሎ ህወሃት መጋቢት 2013 ዓ ም በፓርላማ አሸባሪ ተብሎ ተፈርጀዋል ብለዋል። ስለሆነም አሁን የሚደረግ አዲስ ምዝገባና ስረዛ የለም። እኛ ሙሉ በሙሉ ህጋዊነታችን አልተመለሰም ነው የምንለው ሲሉ ገልጸዋል። ቦርዱ አሁን እያነሳው ያለው ነሐሴ 2016 ዓ ም ስለሰጠው ጊዜያዊና አዲስ ምዝገባ ነው። የነሐሴው ምዝገባ ሙሉ በሙሉ ውድቅ አድርገነዋል። እኛ እየጠየቅን ያለነው እውቅናና ህጋዊነት የ50 ዓመቱ ህወሓትን ነው ሲሉ ተናግረዋል። ስለሆነም ቦርዱ ግንቦት አምስት ቀን 2017 ዓ ም እሰርዛለሁ የሚለው የነሐሴ 2016 ዓ ም ምዝገባ ነው፣ መሰረዝ ይችላል። ምክንያቱ በምርጫ ቦርድ ምዝገባ የሚጸና ህወሃት የለምና ሲሉ ተደምጠዋል። ህወሃትና የፌዴራል መንግስት በፕሪቶሪያ የሰላም ስምምነት እውቅና ተሰጣጥተዋል። ስለዚህ የምርጫ ቦርድ ዛቻና ማስፈራሪያ ለእኛ ቀልድ ነው። ህወሃት ቢሰረዝም ባይሰረዝም የፕሪቶሪያ የሰላም ስምምነት ባለቤት መሆኑ የሚያስቀር አይደለም፣ ሲሉ ተናግረዋል። እሳቸው የሚመሩት ህወሃት ከኤርትራ መንግስትና ከሌሎች ኃይሎች ይገናኛል ተብሎ ስለሚከሰስበት ጉዳይ ምን አሉ ተብለው ለተጠየቁት ጥያቄ ሲመልሱ አቋማችንን ግልጽ አድርገናል ከማንኛውም አካል ሰላም እንፈልጋለን። እኛ ፍላጎታችን የሰላም ኃይል መሆን ነው። ለሰላም እንሰራለን ለዚሁ ማሳያ እንዲሆን ከፌዴራል መንግስት በገባ ነው የሰላም ስምምነት መሰረት ተኩስ ማቆም ተችሏል ተነጻጻሪ ሰላም ሰፍኗል ብለዋል ጎረቤቶቻችን ክልል ይሁን ሀገር ጦርነቱን ይደግፏሉ አማራና አፋር ክልሎች እንዲሁም ኤርትራ ጦርነቱን ደግፈው አስታጥቀውብናል እነዚህ ጎረቤቶቻችን ናቸው ከነዚህ ሁሉ ሰላም እንፈልጋለን ከኤርትራና ሱዳን ጭምር ሰላም እንፈልጋለን የተፈናቀለው ህዝብ ወደ ቀየው እንዲመለስ የወደመው መሠረተ ልማት እንዲያንሰራራ ሰላም እንሻለን ሲሉ ተደምጠዋል። ስለሆነም ከሁሉም ጋራ ለሰላም እንሰራለን ማለታችን መንቀሳቀሳችን እንደ ክፋት መታየት የለበትም። ኢትዮጵያና ኤርትራ ወደ ግጭት እንዲገቡ አንደግፍም ሲሉም አክለዋል። በሌላ በኩል ከዶክተር ደብረጽዮን ቃለምልልስ ጎን ለጎን የጊዜያዊ አስተዳደሩ ፕሬዚዳንት ከሆኑት ከጀነራል ታደሰ ወረደ ወደ ክልሉ ደቡባዊ ዞን የመጀመሪያቸው የሆነ ይፋዊ ጉብኝት እንዳደረጉ ተነግሯል። የጉብኝታቸው ዋናው ማጠንጠኛ የዞኑ አመራሮች በተቋቋመው አዲሱ ጊዜያዊ አስተዳደር ላይ ያለው የሳሳ አሳታፊነትና አቃፊነት የተመለከተ ሰፊ ልዩነት ማጥበብ እንደሆነ ከአካባቢው የተገኙ መረጃዎች ያመለክታሉ። የፕሬዝዳንቱ ጉብኝትን ተከትሎና የዶክተር ደብረ ጽዮን ቃለምልልስን ተከትሎ የጠቅላይ ሚኒስትር የሚሰሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ በማህበራዊ የትስስር ገጻቸው እንደተናገሩት ምዕራብ ትግራይ ነፃ እንዳናወጣ እነ እገሌ እንቅፋት ሆነውብናል ሲሉ የነበሩ ደንቆሮዎች አሁን ደቡባዊ ትግራይን ነፃ እናወጣለን ወደሚል ዘመቻና ፉከራ ተሸጋግረዋል የሚለውን ለመረዳት የሚከብድ ነው ሲሉ ኃይለ ቃል ተጠቅመው ሐሳባቸውን ገልጸዋል። ክቡራን አድማጮች እንግዲህ ይህ ዘገባ የቲክፋህ ነው። ለሰዓቱ ብታደምጡት ጥሩ ነው ብዬ ያሰብኳቸውን ሁለት መረጃዎች ወደ እናንተ አቅርቤያለሁ። ከሰዓታት በኋላ ደግሞ በሌላዎች መረጃ እስከማገኛችሁ ድረስ በያለንበት የዓለም ክፍል ቸርንቆይ